ዛዛ ትግስት በጋሻውና ጸግነት ላቀ አለን መኖሪዎች አሉ የሚለው እናስታወቀ ኦቨርቡክድ ስለሆኑ ቃል ኪዳኖቻችን እናወራለን። ያ ማለት በጣም ከሚገባው በላይ ለራሳችን በዝርዝር ያስቀመጥ ናቸው። ይሄ እናረጋሉ፣ ይሄ እናረጋሉ፣ ይ እናረጋሉ ያልናቸው የቃል ኪዳን ብዛቶች ናቸው። ብዙ ጊዜ የምንሰማው ለበረራ ነው አይደል? ኦቨር ቡክት ሆነ የሚባለው አየር መንገዶች ካላቸው መቀመጫ በላይ ትኬቶች ይሸጣሉ። አንዳንድ ጊዜ ልዩ ትእዛዝ የሚደረግና ደግሞ ያነሳሉ። ብዙ ደንበኛ ካለ እና ያው ትኬቱን ለመሸጥ ካላቸው ፍላጎት የተነሳ ነው። ብዙ ጊዜ ማለት ብዙ መሸጥ አለበት በሚለው ተነሳሽነት ያደርጋሉ። ግን የሚቀየሙ በመሀል ወንበር መቀመጫ ማይኖራቸው ደግሞ ተጓዦች ሊኖሩ ይችላሉ። በዚህ መሀል ያለመግባባት ሊፈጠር ይችላል። እንግዲህ ካለዋቸው የመቀመጫ ብዛት በላይ ትኬቶችን ሊያስይዙ ይችላሉ። በመሀል ሊቀር ይችላል ከሆነው ነው አንድ ተሳፋሪ ላይመጣ ይችላል የሚለውም ነው አንዳንዴ እንደዛ ሊያደረጉ የሚያስችለው የሚለውን ተመልክቻለሁ። ስለዚህ እኛ እንግዲህ ለራሳችን በገባናቸው ይሄን አደርጋለሁ ይሄን አደርጋለሁ ይሄን አደርጋለሁ ብለን በዘረዘርናቸው ነገሮች ውስጥ በቃል ኪዳኖች የተጨናነቅን ከሚገባው በላይ የተያዝን ሰዎች ነን ወይ የሚለው እንድናየው ነው። ኦቨርቡክድ የሆኑ ቃኖችም ይኖሩናል። ስስት ላይኖር ይችላል። መጀመሪያ ቅድ ስለሆነ አረጋለሁ አድርጋለሁ ለሚለው ነገር ደግሞ ስታስቢውም ስትዩም ደስ የሚል ነገር አለው እኮ። ልክ እንደተባለው እንዲህ መሆን ምን ያደርጋል? አንዱንም ነገር ሳታረጊው እንድትይም እንድትኖሪም ሊያደረግሽ ይችላል። በበዛ ቁጥር ከሪያሊቲ ውጭም ነው። ላታቂዎት ይችላልሽ። ለየትኛው ነገር ነው ዘርዝርሽዋል እንጂ ለየትኛው ነገር ነው ቅድሚያ የምሰጠው? አንዳንድ ቀኖቻችን ላይ ብዙ ነገር ሰራሉ ብለን አቅደን ወተን ከዛ አንዱ ፌል ያደርጋል ወይ አንዱን አድርገ ነው ሊሆን ይችላል ወይ አንዱ ሂደት ላይ ተንጠልጥሎ ሊሆን ይችላል። ብቻ ትባክኛለሽ እና ሁሉም ነገር ሊያበሳጭሽ ይችላል። የሆነ ነገር ቢያስተጓጉልሽ በብስጭት ምክንያት ደግሞ ሌላ አስተት ልትፈጥሪ ትችላለሽ። እቅድሽ ውስጥ የሌለ ነገር ይከሰታል መሀል ላይ እሱን ለማስተካከል የምትሄጅበት መንገድ ደግሞ ሌላ ስራ ይሆናል ማለት ነው። ሰዎችም ደግሞ ይሄን ነገር ማድረግ እንደዚህ መገኘት ትችላለሽ፣ ይሄን ነገር ታደርጊ፣ እሺ እሺ የሚሉ ሰዎች አሉ፣ እሺ ግን አንዱም ቦታ ላይ አልተገኙም። በሁሉም ነገር ላይ እሺ እሺ እሺ ማለትም አረጋለሁ አረጋለሁ፣ ችግር የለውም አረጋለሁ፣ ችግር የለውም ማለት በራሱ ደግሞ አንድ፣ ይሄ በብዙ ነገር ራስሽን ታስይዣለሽ። ምንም ነገር ሳታደርጊ ሳትፈጽሚ የምትዩበት ቃል ሊሆን ይችላል። አዎ እንደዛው ነው። በጣም ኦቨር ቡክድ ይሆንባቸው ከሚገባው በላይ በብዙ ነገር አረጋለሁ በሚል ያስያዝናቸው ነገሮች አሉ። ጥሩ በተለይ አሁን ቅዳሜና አሁድ ብዙ ሰው ወደ ራሱ ይመለሳል። የራሱ ፕሮግራም ባይሆን ራሱ ለቤተሰቡ ብሎ እዚህም ቦታ እንሄዳለን እንገኛለን፣ ማህበራዊ ህይወት አለ፣ ለራሳችንም ጊዜ እንሰጣለን፣ እንዝናናለን ብቻ ይሄ ያሉ አይደል ደስ የሚሉሽን ነገሮች ረዥምና እጥፍ ድርብ የሆኑ ቀናት አድርገሽ ታስቢያቸዋለሽ። በእርግጥም ሽው ብሎ ሰኞ ጠዋት ሲሆን ነው በቃ አልቋል። አርብና ሐሙስ ማን ነው ቅዳሜ እሁድ ምን ነገር ነበር አድርጌ ያለፍኩት ሲባል ወይ በጣም ደክሞሻል፣ ወይ አንዱም ነገር ሳይፈጸም ነው፣ ወይ ቁጭ ብለሽ ተረጋግተሽ ቡና ሳጠች ሊሆን ይችላል። ቤት አንዱ ችግር ይሄ ቀን ሙሉ ቀን አለኝ ወይም ደግሞ ሰዓት አለኝ እንላለን፣ ግን አቅማችንን አንፈትሽም። ብዙ ጊዜ ይሄን የማድረግ አቅም አለኝ። ኢነርጂሽን ራሱ ማወቅ አለብሽ። ለምሳሌ በቀን ውስጥ ይሄን ይሄን እሰራለሁ ብለሽ ብታስቢ ምን ያክል የመስራት አቅም አለሽ? በአንድ ሰዓት ውስጥ፣ በግማሽ ቀን ውስጥ ካፓሲቲሽ ምን ያክል ነው የሚለውን ካላወቅሽው፣ ሰዓት ስላለሽ ብቻ አይደለም። ብዙ ሰው ካሌንደሩን ነው የሚያዩ ይባላል። ከካሌንደሩን በላይ ግን እኛ አቅማችን ምን ያክል ነው ያን ነገር ለማድረግ መዝነነዋለኝ ነው ጥሩ ነው ነው ትቸግሬ ይመስል የልምምድ ውጤት ነው ብዬ አስባለሁ። እንደተባለው የሆኑ አመታት የሚሰጡሽ ልምዶች አሉ። የተባለው አቅምን በተመለከተ ለምሳሌ አቅምሽን በጣም የበዘብዙብሽ አካሄዶች ነው። ማፕን ስታይ ራሱ ፒያሳ ጎተራ ሳር ቤት እና ቦሌ ጉዳይ ቢኖርሽ ከየት ጀምረሽ የቱ ጋብ ቴጂ ነው ጥሩ እንደው ከጉዞ አንጻር እንኳን ከዛ ውጪ ከነጎዲያ ባረገውና ነገ ሶስት ጉዳይ ብገል የቱ ነው የሚሻለው የሚሉ ስትራቴጂዎች የግልሽ እያረግሻቸው ትሄጃለሽ ሲለመዱ ነው ማለት ነው። ከዛ ደግሞ ይሄ መረማመጃ የሚሆኑ ነገሮች እንበልና እደውላለው ደውላለው የሚሉሽ ሰዎች ይሉ አሁን፣ ንገረኝ አንቺ እኮ ልትወስኚ ነው ወደየት አቅጣጫ መንዳት እንዳለብሽ ወይ መጓዝ እንዳለብሽ ንገረኝ እያልሻቸው ሁሉ ሄደሽ ላታገኛቸው እኮ ትችልሽ። ስለዚህ ሰዎቹን መገመት አስፈላጊ ነው። ቆይ ዝም ብዬ ሂጄ ሰርፕራይዝ ላርጋቸው ወይስ ደግሞ መረጃው ቢቀድም ነው የሚሻለው የሚለው ከቤትሽ ራሱ እንዳትወጪ ማለት ነው፣ ሪሶርስም አቅምም እንዳይባክን የተባለው አይነት ነገር። ግን ግን አልችልም የሚሉን ሰዎችንም አንቀበላቸውም። በጣም ኢንሲስት እናደርጋለን አይደል እንገፋቸዋልን፣ እንገፋለን ህ እንደዚህ ብታወረግልኝ፣ እንደዚህ ቢሆንስ ብለን መለማመጥ፣ መለመን፣ ማስጨነቅ፣ በቃ ጫና ማድረግ እንደንን ነገርም አለብን። ሰዎች ኖ ማለታቸውን፣ አይ አይሆንም፣ አልችልም እኔ ማለታቸውንም መቀበል አለብን። እችላለሁ ብለው እንደው ባያደረገው እንኳን እሺ ማለቱ ይበቃል የምንለው ነገር አለ። ከዛ ጊዜሽንም የሚወስዱት እነዚህ ሰዎች ሊሆኑ ይችላሉ። በቃ የሆነ ሀሰተኛ ቃል ኪዳኖችን ተለማምደናቸዋል። ሰዎች ባያደርጉትም እሺ ሲሉን ደስ ይለናል፣ ግን ብዙ ሰዎች አያደርጉም። ለራሳችንም እንደዛው ነው። ማናደርገውን ነገር ዘርዝረን እናስቀምጣለን። ከባድ ነው፣ ያው የልምድ ውጤት ነው የሚለው ነገር ግን ያስኬደናል። ሌላው በዚህ ምሽት የምናነሳው ነገር ስለ ዝና ነው። ዝና ሲባል ሁለት አይነት ዝና አለ ተብሏል። የውሸት ዝናና እውነተኛው ዝና ነው። እውነተኛውን ዝና እንደ ማነጻጸሪያ ነው እንጂ የምናነሳው ጉዳያችን አይሆንም። እሱ የውሸት ዝና ወይም እውቅና የምንለው ወይም ደግሞ ፌክ ፌም የሚሉት ምንድን ነው? ሳናቀው ለዚህ የሮጥን ነው። ሳናቀው የዚህ ሰለባ ሆነናል። ሰለባ መሆን ብቻ ሳይሆን ብዙዎችን በዚህ ተጽዕኖ ውስጥ ከተናል የሚለውን እናነሳለን። ለዚህ መነሻ የሚሆነን አንድ ዘጋቢ ፊልም ነው። ሀያ ሀያ አንድ ላይ ተሰርቶ በጣም ለብዙ ሪሰርች መነሻ የሆነ ቢመቻቸውና አድማጮቻችን ቢያዩትም ጥሩ ነው። ዘጋቢ ፊልም ነው። ይሄ ዘጋቢ ፊልም ላይ አሁን የምናወራቸው ነገሮች በዝርዝር ተነስተው ሚዲያዎች፣ ሪሰርቸሮችና በዚህ ጉዳይ ላይ ደግሞ እያወሩ ብዙ ነገር የሚጽፉልን የሚነግሩን ተቋማትም ግለሰቦችም እንደ ማጣቀሻ የሚያነሱት ዘጋቢ ፊልም ነው። እሱም በደንብ እናነሳለን። እሺ፣ በዝናው ጉዳይ ላይ በደንብ እናወራለን። ፌመስ መሆን ቀላል እየሆነ ነው አሁን አይደለ? አንለየውም፣ ግን የትኛው ዝና ነው ከሌ ያለው የትኛው ዝና ነው ከሌ ያላት የሚለው ጥያቄ ወሳኝ ነው። ራሳቸው ይህን ጥያቄ ባይጠይቁ ራሱ ዝነኛንን ብለው የተጋፈጡ ያሉት ሰዎች ዝናን የሚሰጠውም የሚነሳውም ተመልካቹ ተከታዩ ስለሆነ በሰራነው ስራ ፊድባካችን ነው ዝና በነገራችን እሱ ስለሆነ ተከታዩ ወይም ደግሞ አድናቂው ይሄን ቢያቅ ይመረጣል። ምክንያቱም እንደ ጉዳትም ስናየው በዚህ ጉዳት ውስጥ ብዙ ተጠልፈው የወደቁት ተከታዮች ናቸው ወይም አድናቂዎች ናቸው ዝናውን የሰጡ ሰዎች ናቸው የሚለውን መነሻ እናደርጋለን። የውሸት ዝነኞችን ስናስብ ወደ አይምሯችን ሊመጡ የሚችሉ ነገሮች አሉ። ግን በዝርዝር የተቀመጡትን ነገሮች እናወራባቸዋለን። ጥሩ እሺ፣ በእነዚህ ወሬዎች እናመሻለን። ከኛ ጋር ሆኑ። ታዛን ነው እየሰማችሁ ያላችሁት። ሊንክዲን ላይ አንድ ኮሊን ሴልስ የተባለ ሰው ባጋራው ጽሁፍ ከለንደን ወደ ደቡብ ስፔን ለመጓዝ የሄድሮ አየር ማረፊያ ቼኪል የሚያደረጉበት ቦታ ጋር ነበረና እየተጠባበቀን ነበር። ከኛ በፊት የነበረው አንድ ሰው ከአየር መንገዱ ተወካይ ጋር የጋለ ክርክር ውስጥ ገብተው ነበር ይላል። ምክንያቱም በረራውን መያዝ ከሚችለው ሰው በላይ አስይዘው ወይም ኦቨር ቡክ ተደርጎ ስለነበረ መቀመጫ አልተገኘለትም። ለዚህ ሰው እና ብዙ በረራ እንዳደረገ ሰው ካለኝ ልምድ አየር መንገዶች ይህንን ነገር ልምድ ያደርጉታል እና በተቻላቸው ሁሉ ብዙ ትኬት ለመሸጥ ካላቸው ፍላጎት የተነሳ ካለው መቀመጫ በላይ ትኬቶችን ቡክ ሊያስደርጉ ሊሸጡ ይችላሉ። በዚህ ጥረታቸው ላይ ተቃውሞ ባይኖረኝም፣ ስህተቱ ግን ምናልባት የሆነ ተጓዥ ትኬት ቡክ ያደረገ ላይመጣ ይችላል በሚል ግምት ውስጥ ሊገቡ ይችላሉ እና ይህንን ሲያደርጉ የሆነ ሰው ያው ያስቀይማሉ ማለት ነው እና በራሳቸው መንገድ ይህንን የሚያካክሱበት መንገድ የሚቀጡበትም ቅጣት ካለ ወይም ሌላ የራሳችሁ አሰራር መንገድ ሊኖራችሁ ይችላል ጥያቄው ይላል እናንተ ግን ለራሳችሁ የገባችሁትን ቃል ኪዳን አንዱን በአንዱ ላይ አድርጋችሁ አጣባችሁታል የቃል ኪዳን መብዛትና መጣበብ ኦቨርቡክ መሆን አለ በህይወታችሁ ውስጥ የሚለውን ለማንሳት ነው ይህን እንደመነሻ የተጠቀመው ግቦቻችሁና ፍላጎታችሁን በቃል ኪዳን የተጣበቡ ወይም ደግሞ የተያዙ ናቸው በብዛት ለምሳሌ ክብደት እቀንሳለሁ ስራ እቀይራለሁ የሆነ ገንዘብ ቆጥቤ ይህንን እገዛለሁ ያቋረጥኩትን ትምህርት እቀጥላለሁ ሙሉ ቤቴን አጸዳለው፣ የራሴን ስራ ጀምራለው፣ እድገት ለማግኘት በጣም ሰራለው፣ ለመኝታ ቤቴ ቁም ሳጥን አሰራለው፣ ብዙ መጓዝ አለብኝ፣ አገባለው፣ መንጃ ፈቃዴን እማራለው፣ ራሴን እንከባከባለው። እነዚህ ሁሉ ነገሮች ለራሳችን ለማድረግ የተናገርናቸው ነገሮች ናቸው እና በጣም ኦቨርቡክ ድል እንሆን እንችላለን ነው ለራሳችን በያዝነው ነገር ውስጥ እነዚህን ሁሉ ለራሳችን ልናደርጋቸው የምንፈልጋቸውን ዝርዝሮች ይዘን ልንገኝ እንችላለን። ደግሞ አደርገዋለሁ ብለን ለራሳችን ተናግረናል፣ ግን አይሆንም። እኛ ሰዎች ለራሳችን አደርጋለሁ ብለን ቃል የገባናቸውን በጣም ብዙ ነገሮች ቃል ሳንጠብቅ ነው የምንኖረው። እንደገና እንዲሁም ሌላ ቃል ኪዳን እንጨምራለን፣ ሌላ እቅድ እንጨምራለን። በነጋ ቁጥር አዳዲስ ጉዳይ፣ አዳዲስ ነገር አለ። እውነታው ያው ነው። እንግዲህ አልተሳካልንም። ብዙ ጊዜ አሰብናቸውን ነገር ያላደረግንበት ምክንያት ኦቨርቡክድ ስለሆንን ነው። በጣም ብዙ ተደራራቢ ነገሮችን አረጋለሁ፣ አረጋለሁ፣ አረጋለሁ ብለን ስለያዝን ነው ተብሏል። እንደገና የደረደርናቸውን ነገሮች እያሰብናቸው ጨምረን ደግሞ ሌላ ቃል ኪዳን፣ ሌላ እቅድ፣ ሌላ ዝርዝር ይኖራል ማለት ነው። ቀናችን ውስጥ፣ አመታችን ውስጥ፣ ሳምንታችን ውስጥ መጀመሪያ የገባናቸውን የቃል ኪዳኖች ብዛት ቁጥራቸውን ለማወቅ እንጠንቀቅ ነው። ምን ያክል ምን ያክል ነገር ማድረግ አለ ያል ነው። ልኬ ዶንት ኦቨር ቦክ ዩር ፍላይት እንደሚባለው ማለት ነው። እና ትንሽ ቃል ኪዳኖችን በአግባቡ ለመፈጸም መሞከር አለብን። ስለ ራሳችን ስናስብ የቱ ነው ላደርገው የምችለው ግን በዚህ ውስጥ መጀመሪያ ራሳችንን ይህንን ይሄንን አረጋለሁ ብለን የቃል ኪዳን ዝርዝሮችን ከሚገባው በላይ ከማስያዝ መጀመሪያ መቅደም ያለበት ያለንን የአእምሮና የአካል ብቃት ማወቅ ነው። ከሁኔታው ጋር ማድረግ ይችላሉ የሚለውን እስቲ ብቃታችንን አቅማችንን እንወቅ። ለምሳሌ በቀን ውስጥ የትኞቹን ስራዎች ለምን ያክል ሰዓት በብቃት መስራት እችላለሁ የትኛው ቦታ መድረስ እችላለሁ። እዚህም እሄዳለሁ እዚህም እሄዳለሁ፣ ፒያሳ ሄዳለሁ፣ መርካቶ ሄዳለሁ፣ ቃሊቲ ሄዳለሁ፣ እንጦጦ። አሁን ነገ ራሱ ኦቨር ቡክድ የሆኑ ሰዎች ይኖራል። እስቲም እገባለሁ፣ ከዛ ስወጣ የሆነ ሬስቶራንት ሄዳለሁ፣ እንደተባለው እንጦጦ ወጣለሁ። ካልሻ አይሆንም። አሁን አንዳንዴ እኔ ፓኬጆች ራሱ ያስገርሙኛል። ማለት ፓኬጅ ይሰጥሻል አይደል? አሁን ይሄ ራሴን እንከባከባለሁ ጠብቃለሁ ብልሽ፣ ስቲም አለ፣ ሳሆን አለ፣ ማሳጅ አለ ሌላም ነገር ሊጨመርራሳቸው የሚፈልጉት ጊዜ አለ። አዎ አንቺ ፓኬጅ ከፍለሻል፣ ግን የትኛው ነገር ነው ምችው ለመቆየት መቼም ስቲምና ሳውና ገብቶ እንደገና ማሳጅ ማድረግ አድካሚ ነው። ሰውነትሽ ራሱ እኮ በቃ የሆነ ማረፍ መተኛት ነው። በእርግጥ ማሳጅ ያስተኛኛል የሚሉ ሰዎች ሊኖሩ ይችላሉ። ምን አይነት ማሳጅ ሙሉ ጊዜውን ፈቅደው ካልሆነ መስተከር ሙሉ ቀን በአንድ ቀን ብዙ ነገር ልታረጊ አቺ ማለት አቅማችሁን ወቁት የሚባለው ለዛ ነው። ሁሉንም ከዛ ማታ ደግሞ ጂም ሄዳለሁ፣ ወክ አደርጋለሁ ያንን ሁሉ ሰዓት ተቀቅለሽ በንፏለት እና ይሄ በስቲም ከዛ ደግሞ እንደገና እስቲ ወክ ላድርግ ብለሽ መነሳት ይሄን ያክል ኪሎ ሜትር እሄዳለሁ በእግሬ ብለሽ እቅድ ከያዝ የማይሆን ነገር ነው። አቅምሽን ማወቅ መቻል አለብሽ። ምን ያክል የአካል የአእምሮ ብቃት ዝግጁነት አለኝ የሚለውን ወቁት ነው። ካሌንደሩ ሳይሆን የፈለገ ጊዜ ቢኖረን፣ ኤነርጂያችን፣ መነቃቃታችን፣ አቅማችን ሊወስነው ይችላል፣ የምናደርገውን ነገር ሪሶርሳችን ሊወስነው ይችላል። እና ምናልባት በጣም አድካሚ ሳምንት አሳልፈን ሊሆን ይችላል በዚህኛው ሳምንት ግን ደግሞ በሚቀጥለው እረፍት ሊያስፈልገን ይችላል። የተወሰኑ ቀናቶችን አቅም የምንሰበስብበት ሊሆን ይችላል። እና በዛኛው ሳምንት የነበረሽን ኢነርጂ ይዘሽ ተመሳሳይ ነገር ብዙ አቅም የሚጠይቅ ብዙ ትኩረት የሚጠይቅ ነገር እዚኛው ሳምንት ላይ ደግሞ አለው ካልች ወይም ብዙ ዝርዝሮችን ይዘሽ ኦቨር ቡክድ ከሆንሽ ላይሆን ይችላል ወይ አልሰራሽውም ስራውን፣ ወይ በጣም ያሰራ በአግባቡ በጥራት ላይሰራ ላይቀርብ ይችላል የሚለውን እንዲታይ ነው። እና አሰስ ካደረግን በኋላ ግን አይ አልችልም የሚለውን መናገር ያስፈልጋል፣ ለራሳችንም ለሌሎችም። ኦቨርቡክድ ለሆንባቸው ነገሮች እስቲ ስኬጁሌ ልየውና ሞክራለሁ እንላለን፣ ግን እንደዛ አይደለም ነው። ስኬጁሉ ላይ ሳይሆን፣ እስቲ ልየውና ሰዓቴን እምችል ከሆነ እስቲ አቅሜን ለማየት ሞክራለሁ ማድረግ ይችላሉ። እዚህ ቦታ ይሄዳሉ፣ ይሄንን አደርጋለሁ፣ ይሄን ፈጽም፣ ይሄንንስ መጨመር ይችላሉ። ለምሳሌ ጠዋት ነገ እሁድ ነው። ጠዋት ቤተክርስቲያን የሚሄድ ሰው ካለ ቤተክርስቲያን ሄደ፣ ከዛ ተመልሶ ደግሞ ቤት ውስጥ የሆነ አክቲቪቲ ሊኖረው ይችላል። ከዛ ቀጥሎ ደግሞ ጓደኞቼን አገኛለሁ፣ ከዛ ቀጥሎ ደግሞ ሌላ እንደገና የማህበራዊ ህይወት ቀጠሮ ሊኖር ይችላል። እንደገናሽሄደልጆቼን ገና ጥባለሁ፣ ጸጉር እሰራለሁ የሚል አይነት ከስሽ ሰዓቱ ብቻ አይደለም። ይሄንን ለማድረግ ተነሳሽነቱ አለሽ ወይ አቅሙ አለሽ ወይ የሚለውንም ነገር ማየት ያስፈልጋል። አንድ ነጻ ቀን አለኝ ብለሽ ወይም የሆነ ሰዓቱ ብዙ ነው ብለሽ እሁድ ላይ ብዙ ነገሮችን ለማስያዝ ከሞከርሽ ትደክም ያለሽ ትዝ ያለሽ የሆነ ሰዓት ላይ በአግባቡ ማድረግ ያለብሽን ነገር በጥራት ላሰሪው ትችያለሽ። እና አቅማችንን እንየውና አይ ማለት ያለብሽ ነገር ከሆነ አይሆንም፣ ይህንን አላደርገውም በዚህ ሳምንት ውስጥ ማድረግ የምችለው ይህንን ይህን ነገር ነው። በቃ ይህንን ከጨረስኩትም ጥሩ ነው። በአግባቡ ለራስሽም እንደዛው። መንጃ ፈቃድም እማራለሁ፣ ዋናም እማራለሁ የማታ ማርኬቲንግ እንድማራሉ ከዛ ደግሞ ስራዬን እንሰራለሁ። በስራዬ ደግሞ ጥሩ እድገት ማግኘት አለብኝ። የግል ስራ ደግሞ ተፍ ተፍ ማለት አለብኝ። ስንት ቦታ ነው የምትበጣጠሹ? ያንን የማድረግ አቅም አለሽ። ቢኖር ራሱ ላታረዩት ትችያለሽ። አዎ፣ አቅምን ኢነርጂን በደንብ መፈተሽ ያስፈልጋል። ሰዎች ሲያደርጉ አይተን ሊሆን ይችላል። ብዙ ነገሮችን የደረደር ነው እነዛም ሰዎች ራሱ ምን ያክል የትኞቹ ነገሮች በጥራት አድርገዋቸዋል? ነው ዝም ብሎ በቃ የመንከራተትና የመሯሯጥ ነገር ውስጥ ነው ያሉት። በጥራት የተቆጠረ ነገርን ለራስሽም ለበቃ አደርጋቸዋለሁ ብለሽ ለሰውም ቃል የገባሽላቸው ነገሮች ካሉ የትኞቹ ናቸው የሚሆኑት እና አይሆንልኝም አልችልም የሚሉ ሰዎችንም መቀበል ያስፈልጋል። አንዳንዴ ከስንፍና ልናስበው እንችላለን፣ ወይም ደግሞ ለእኛ ለማድረግ ፍላጎት የላቸውም ከማለት ልናስበው እንችላለን። እንዴት ይህንን ነገር እንኳን አይፈጽምልኝም? እንዴት አያደርግልኝም? እንዴት መልስ አይሰጠኝም? ያላቸው ሰዎች የተቀየምናቸው ሊኖሩ ይችላሉ። እነሱም እንደዛው መመልስ አይ፣ አልሆነልኝም ነበር፣ ስብሰባ ላይ ነበርኩ፣ ወይም ደግሞ የሆነ ስልጠና ውስጥ ነበርኩኝ፣ ወይም የሆነ በቃ ትኩረቴን የሰጠውበት ፕሮጀክት ነበረኝ እንደዚህ እንደዚህ አይነት ነገሮች መልስ መለመድ አለባችሁ። አይሆንም፣ ብዙ ጊዜ ነገ እንኳን ኦቨርቡክድ አደለሁ አረፍ ያለሽ አረፍ ያለሽ ተፈጥሯዊ ቢዚነታችንን የሚጨምሩብን ነገሮች አሉ ይሆኑ። ለምሳሌ በዓል ወቅት ሲሆን አላደል፣ ይሄ በጣም ማህበራዊ ሕይወት የሚበረታባቸው ነገሮች እንበልና አንቺ ሳትዘጋጂ ለቅሶ አጋጠመ፣ አንቺ ሳትዘጋጂ ሰርግ አጋጠመ፣ ድንገተኛ አደጋ አጋጠመ። ሰርግ ትዘጋጃለሽ አስቀድሞ ነው ጥሪ የሚደርስ የተባለው። ሀዘን ከሆነ ግን ድንገተኛ ነው። ምን አይነት ነገሮች አሉ በዛ ሂደቱ ውስጥ በቃ ጊዜም ጨምረሽ ቢሆን አርጊው ብሎ ማህበረሰቡ የሚጠብቅሽ ነገር አለ። ግን አብላጫው ነገራችን ቅድም ያልሹ ነው። ሰኞ አንዷን፣ ማክሰኞ ሁለቷን መስራት እየቻልኩ እሁድ ጋር ይሄዳል። ገላ ለመታጠብም እኔ የራሴን ገላ ቅዳሜ ብታጠብ ለልጆቼ ይተርፋል እሁዱ ብዬ አላስብም። ጸጉር ብሰራ አርብለት ወይም ሐሙስለት ትንሽ ስራ አስቀራለሁ አልልም። ስንጽፈው እኮ ወረቀቱ ራሱ ይሞላል። ሌላ ወረቀት ልትፈልጊ ትችያለሽ። እንኳን ቀኑ ማለት ነው ቀኑ ላይ ሰዓት ብናስቀምጥላቸውና ያለምንም ችግር ብንከውናቸው ራሱ ሰዓቱ መሸከም አይችልም። አዎ፣ ምክንያቱም የሚፈጀው ነገር ይታወቃል ብቻ ይሄ ወጣ ገባ ወጣ ገባ ያለ ነገር ነው የሚሆነው። አሁን ጸጉር ቤት ምን አጋጠመኝ፣ በጣም ቸኩላለች። በጣም እንደው ካስክሳት ገባም ሰርተዋት ብትወጣ ደስ ይላታል፣ ግን መታጠብ ነበረባት። ታጠበች፣ በደንብ ሳትታጠብ ሁሉ ነው አለቅልቁት በቃ ይበቃላለች። ተጠገለለች፣ ገባች። እንትኗም እንዲሰራ ፈልጋለች። እግሯ፣ እሷ ከክስ ውስጥ ሆና እግር እየተሰራ ነው። እጅም ሰታለች ግን ምንድ ነው ስልኳን መነካካ ትፈልጋለች። መደወል እንዲ አርጉልኝ ትላለች። ይሄ አንቺ ተረጋግተሽ ሌላ ሰው ሊያስጨንቅሽ ይችላል። አጠገብ ስራዋን አልሰራላትም የሆነ ባረግላት ደስ የሚልሽ ነገር አለ አይደል? ቦርሳ ውስጥ ግቡ፣ ይሄን አርጉ ትላለች፣ ለከሌ ደውሉ ትላለች። ከዛ አልደረቀም፣ ደርቋል፣ አልደረቀም። በቃ ያድረቃለች፣ ወጣች። ስትወጣ ተበላሸ። ጥፍር ሲፈቷት እርጥብ ነው ጸጉሩ ብዙ ስህተቶች ይፈጽ ገብትሻል። አሁን በዛች አሰርፋለሁ ባልሻት ሰዓት ውስጥ ሁሉ ጸጉር ለመሰራት የሚወስድብን የራሱ ጊዜ አለ። ጥፍር ለመሰራት የሚወስድ ጊዜ አለ። ከሰው ጋር ለመደወል ስልክ ለመነካካት የሚወስደው ጊዜ አለ። በቃ ሁሉንም ነገር በዛ ሰዓት ውስጥ መጠቅጠቅ ልክ አይደለም። መጨረሻ ላይ እኮ ያው ክሩፈሽ ነው ምትሄጁ። እንደተባለው ደስተኛ ሳትሆን ነው የሄደችው። ከሄደች በኋላ እንደውም ተሳሳቁ ሙያተኞቹ። ምን ማድረግ እንችላለን እንግዲህ፣ በጣም ተጫማ ነው ጊዜ እጇን ብትልክልን ቀድማ ወደሚል ጸጉሯን ቀድማ ብትልክልን አይነት ነገር ውስጥ ገቡና፣ ልክ እንደዚህ ሳልሰራ መሄድ አልችልም ያልሽበት ነገር ሊሆን ይችላል። ቆይታዋንም አልፈለገችውም። ገና ጉዞ አለባት፣ መንገድ ልብስ መለባበስ አለባት። ምስቅልቅል ልልልብን ይችላል ምስቅልቅ እንዲሁም እንደዚህ አይነት ሰዎች ምን ይሆናሉ? በጣም ኦቨርቡክድ ሲሆኑ ምንም ነገር ያለ መስራት ነገር ላይ ምንም ውሳኔ ያለ መወሰን ደረጃ ላይ ብዙ ነገሮችን ከማሰስ በቃ ለመወሰን ከመዘጋጀት የተነሳ ለማጣራት የሄድሽበት መንገድ አንዳንዴ እንዳትወስኝ ያደርግሻል ይባላል። ሳትወስኝ እና ምንም ስራ ሳሰሪ ልትቀመጭ ትችላልሽ። ወይም ሁሉም ስራ ሊበላሽ ይችላል ያሰብሽው ነገር ወይም ደግሞ የአንቺ አለመረጋጋት ሌላ ደግሞ አደጋና ስተት ይዞ ሊመጣ ይችላል። ምንም ጊዜውን ብቻ ሳይሆን አቅምሽንም እስከምን ድረስ ነው ላደርግ የምችለው ከዛ የትኛው ነው ደግሞ በጣም የቅድሚያ ቅድሚያ የሚሰጠው የሚለው ላይ የዓመት እቅድ ሁሌ ይተቻል። ዓመት በመጣ ቁጥር አዲስ ዓመት ሲመጣ ነው እንጂ የምንነጋገርበት በዚህ ዓመት ምን ለማድረግ አቅዳቸዋል ይባላል። ይህን ይህን ይህንን ተብሎ ተዘርዝሯል። ነበሩን ጊዜያቶች ማድረጊያ እዚያውም ዜና ብለን የምናደርጋቸው ነገሮች፣ አንዳንድ ጊዜ እነኚህ አይነት ነገሮችም ይገርሙኛል። ግን ያነገር የትኛው ነው ቅድሚያ በአመቱም ውስጥ እኮ ብዙ ራስሽን ማጨናነቅ የለብሽም አለ በብዙ ነገር መያዝ የለብሽም የምችውን ነገር ብቻ። መቼም በየአመቱ ራሳችንን ገምግመነዋል። የትኛውን ነገር አደረግን፣ የትኛው ነገር ሆነ፣ አቅማችንን፣ ሀብት፣ ያለንን የገንዘብ አቅም፣ ሌሎችም ሪሶርሶች፣ የአእምሮ ዝግጁነት፣ ተነሳሽነት፣ አካላዊ ብቃት፣ እነዚህን ሁሉን የሚጠይቁ ነገሮች ይኖራሉ በምናስባቸው ነገሮች ላይ እነዛ ሁሉ ታይቶ መሆን አለበት የሚለው እኔ በደንብ አሳምኑኛል እንጂ ዝርዝር ለመጻፍ ለሁላችንም ቀላል ነው እንዘረዝረዋለን ግን አላሳካ ነውም አልተፈጸምም ቃላችንን አልጠበቅንም ቀጥሎ ደግሞ ሌላ እንጨምራለን እና ለሁሉም ነገር ደግሞ እሺ እሺ እሺ አረገዋለሁ አረገዋለሁ አረገዋለሁ የቱና ያደረግ ነው የቱና እሺ ብለን የፈጸም ነው ከሰው ጋር ሚያቀያይማል ከራስሽ ጋራ ሚያቀያይማል እሺ፣ ታዛ ነው እየሰማችሁ ያላችሁት። ታዛ ታዛ ታዛ ታዛ